በርከት ያሉ ግጥሞች አሉ እርስ በርሳችን የሞከር ናቸው እና ተበታትን እንደዚህ ከሚቀሩ እና አስተማሪነት መልክትም ስላላቸው ሰብሰብ ባድርግ በቪዲዮ መልክ ለመስራት ፈልግን። ሁለተኛው የሁለተኛው የስንኝ ቋጠሮ ሁለተኛው ቪዲዮ ነው የሚሆነው ነው። ስለዚህ በአንደኛው የመጀመሪያው ባለፈው መምህራንን ስለ መምህር የሚያወድሱ ግጥሞችን እንደው ጀባ በሉ ብለን ሁለት ሰዎች አቅርበውልን ነበረ፣ መምህር ሰውነት እና መምህር በተግባር። ስለዚህ ለማወዳደር ፈልገን ነበረ። ስለዚህ ፌስቡክ ላይ አስቀምጠን ሀሳብ ስጡ ወይም ድምፅ ስንል ድምፁን የሰጠ ሰው የለም። ስለዚህ በዚህ ምክንያት አላወዳድርንም፣ ይቅርታ እንጠይቃለን። በሌላ ጊዜ እንደዚህ አይነት ነገር እናሳካ ከሆነ እንደ ሪዘርቭ ይዘን እናወዳደራቸዋለን ማለት ነው። ስለዚህ የመጀመሪያው አዎ መምህር ነኝ ሚል ግጥም ገጥሞ የላክልኝ መምህር እጅግ በጣም እናመሰግናለን። አንደኛው መልዕክቱን ተቀብሎ እኛን አክብሮ ስለላከ ሁለተኛ መምህራንን በተመለከተ ጥሩ የስንኝ ቋጠሮው ስለሆነ ሁለታቸውን እናመሰግናለን። በቅርቡ ደግሞ ፓርላማ ላይ የነበረውን የመምህራንን ጉዳይ በተመለከተ የደግሞ ጭማሪን በተመለከተ እነሱ የነበረው ጉዳያችን ስለነበሩ ከእሱ ጋር የሚገጥም ነው። እስና፣ የመጀመሪያው ርዕስ አዎ መምህር ነኝ የሚል ነው። የትውልዱን ነገ ያዘልኩኝ በጀርባ መጪውን እያሰብኩ በህልም የምባባ አዎ መምህር ነኝ የእውቀት ደብተራ ከፈጣሪ በታች ሰውን የምሰራ የጠመኔ ብትናኝ በላጠው መዳፌ በመለፍለፍ ብዛት በደረቀ አፌ ሰው ሀብታም የማድረግ ድህነት አቅፌ አዎ መምህር የእውቀት ደብተር እንጂ የባንክ ቡክ የሌለኝ እንደደረሰች ሴት እውቀትን እያማጥኩ በጠመኔ ታቅፈ ከትውልድ ፊት የቆምኩ ነገን እንዲሸከም ጩኸ የመሟገት ደሞዝ ቀን የራቀኝ እንደ ዳግም ምፃት አው መምህር ነኝ የመቶ ብር ምስል የሚያስደነግጠኝ የቱጃር ቅበጦች የዋሌት ግልምጫ ገንዘብ የሚያጋብስ የነጋዴ ውጫ ያላስበረገገኝ ያላስደነገጠኝ ያላስደነበረኝ ቁርሴን ተራ ምጌኝ ተማሪ ፊት መገኝ አሁ መምህር ነኝ። እስትንፋስ ምዘራ እስትንፋስ ምዘራ እስትንፋስ ያጠረኝ እስትንፋስ ምዘራ ትንፋሽ እያጠረኝ የለበስኩት ጃኬት ቢያልቅም ከጫንካዬ ሁለተኛ እግሪ ብታልቅም ጫማዬ፣ ምንም ቢቸግረኝ ከፊትህ ማልጠፋ የእውቀት አባትህ ነኝ፣ ለነገርህ ምለፋ ወይም ለነገር ምለፋ። በልንግድ ልጄ አስተውለህ ስማ፣ እኔ መምህር ነኝ በችግር ማልደማ፣ ካለው ወስዶ መስጠት በእጄ ይዞ ንፍጋት። እንደዚህ ቢሆንም የዓለሙ አዋዜ ስርፍ ያንተ ነህ ልጄ፣ ይጨመር ደሞዝ የሚል ነው። እውነትም መምህር የሁሉም ነገር መሰረት ስለሆነ ሰሞኑን ፓርላማኒም ተነስቶ እንደሰማ ነው። መምህር የሁሉም ነገር ስለሆነ እየራበው እየጠማው እየተቸገረ ማስተማር ስለማይቻል ደሞዝ እንዲጨመርላቸው እኛም እንደግፋለን። ሁለተኛው መምህር ሰውነት ከዳንግ ላይ የጻፋት ስንኝ ቋጠሮ በዚያን ጊዜ ላክልን እንደሚከተለው አነባለው። እሳቸውንም እጅግ በጣም እናመሰግናለን። መምህር የሁሉም ሙያ ቁንጮው መሪ፣ መምህር የህዋው ተመራማሪ፣ መምህር የሀገሪቱ ምሰሶ ቅን ታታሪ፣ መምህር ምን ሀገር ይኖራል ያለት አስተማሪ፣ ምን መብራት ይኖራል ያለ አስተማሪ፣ ምን ትውልድ ይኖራል ያለ አስተማሪ፣ መምህር እኮ ነው አድራጊ ፈጣሪ፣ የሚል ነው። እጅግ በጣም እናመሰግናለን። ከዚህ ቀጥሎ እንግዲህ ይህን በተመለከተ የመጀመሪያውን ግጥም አው መመር ነው የሚለውን ግጥም ላከልን የዘውትር ተባባሪያችን ጀግናው አንባቢ እና ጸሐፊ ኢንስትራክተር በተግባር አንዱ አለም ናቸው ከንጅባራ ዩኒቨርሲቲ። እጅግ በጣም እናመሰግናለን። ከዚህ ቀጥሎ ደግሞ ማነባት ባለፈው ክብርት እናቴን እንኳን አደረሰሽ ብዬ አንድ ፎቶ ለጥፌ ነበረ እሷን በተመለከተ የተጻፈችዋን እና የተሰጠውን ምላሽ ነው እንደሚከተለው ማቀርቡ። እንኳን አደረሳት ይችን የጀግነ እናት ከደረቷ ወተት ከእጇ ፍትፍት ያላት እናት ጌሾ ሁና ብትበቅል በደጄ ውሃ ባጠጣኋት ማልጄ ማልጄ እንኳን አደረሰሽ እናታችን የሚል ነው። ይህን ጋሽ ሞላ በቀለ ወይም ታላቁ ሞላ በቀለ ጋሽ ሞላ ናቸው የጻፉት። ይህንን ስንኝ እሳቸው ሲጽፉ ደግሞ አረጋ አረጋ ደግሞ እንዲህ ብሎ ስንኝ ቋጠሮ ጻፈ ማለት ነው። አረጋም ይሞክራል በነገራችን ላይ ተራራው ባይበዛ ድካሙ ማይጎዳ ተጋበዙ ነበር የክብር እንግዳ፣ እንዲደርሳችሁ የአባት ምርቃት የእናት ምርቃት መልካም ቃላቶችን በተግባር ሞላት ፈጣሪ የሰራው መለሎ ሸበላ ስሙም ተከበረ የበቀለው ሞላ የበቀለን ልጆች እንዴት እናርጋቸው ብድግ በርከክ ብለን እናመስግናቸው፣ የሚል ነው። ስለዚህ የበቀለው ሞላ የሚለው ማለት ፈጣሪ የሰራው መለሎ ሸበላ፣ ስሙም ተከበረ የበቀለው ሞላ የሚለው ሰምና ወርቁም አለው። ስለዚህ እሱን ማውጣት፣ ሰሙና ወርቁን መለየት፣ ፍሬ ቃሉን መለየት ይችላላችሁ። ከላይም እንደዚሁ እንዲህ ደርሳችሁ የአባት ምርቃት የእናት ምርቃት በመልካም ቃላቶች በተግባር ሞላት ሚለውም ሰምና ወርቅ ሊኖረው ይችላል። እሱንም ማውጣት ትችላላችሁ። ይህንን ደግሞ የጻፈው አረጋ ነው እና ተራራው ባይበዛ ድካቡ ባይጎዳ ትጋበዙ ነበር የክብር እንግዳ የሚለው ምናልባት እነዚህ አይነት ሰዎች ደግሞ ተመካክረን ደግሞ የሆነ ፕሮግራም ሲዘጋጅ ተራራው እንዳለ ማይመች ብዙ ነገሮች እንዳለ የሚሞክሩ ከሆነ ደግሞ በክብር እንግድነት እንጋብዛቸዋለን፣ ማለት የአባት የእናት ምርቃት እንዲደርሳቸው። ስለዚህ ለእናታችን ክብር በተግባር እና ታላቁ ሞላ የሰጣችሁትን መልክት በዚህ መልኩም ሰንደናል፣ ለእሳቸው እናደርሳለን። ከዛ ታላቁ ሞላ ስለ ጎንደር ትዝታ የቋጠራትን ስንኝ ደግሞ እንደሚከተለው እናቀርባለን። ምሳቸውም ጎንደር ተምረዋል፣ እኛም ጎንደር ተምራል። ሶስት ጊዜ ማን ሁለት ጊዜ ተምረናል፣ እና ደስ ስለሚል ነው። የጎንደር ትዝታ ይላል የታላቁ ሞላ በቀለ ግጥም ነው። እንደምነሽ ጎንደር፣ ወገብ ለወገብ የነሸጎች ሀገር፣ የና ይጠገብ። ትዝታ ቻቸላ የነበረ ጠላ። ቸቸላ እንግዲህ ጠላ የሚሸጥበት አካባቢ እናቀዋል። ትዝታ ቸቸላ የነበረ ጠላ፣ እንደ ዛሬው ሁሉ ሰው ሰውን ሳይጠላ የጀሪካን ታሪክን ነበረ በዛች በበረሃ ጎንደር ሚል። ስለዚህ ጎንደር በነገራችን ላይ ሰው አክባሪ፣ እኔ በዚያ ነው የምመለከተው። በነገራችን ላይ ሰው አክባሪ፣ ሰውን የቸገረው መስሎ ከተሰማው ደግሞ ከራሱ አስጠግቶ ለማብላት ለማሳደር ምንም የማይቅ ማማን እንደሆነ ነው የምረዳ እና ጎንደር ይደረደራል ምናምን የሚለው ነገር እኔ እሱ አይገዛኝም። ታላቁ ሞላ በቀለ እንኳን ለጎንደር ለታላቋ ጎንደር እንኳን ግጥም ገጠም ክላት እናመሰግናለን። ሌላው ደግሞ እድሜ እና መስታወት የሚል ግጥም ታላቁ ሞላ በቀለ ወይም ጋሸ መላ እንዲህ ሲል ገጥመዋል። በነገራችን ላይ ታላቁ ሞላ በቀለ ወይም ጋሸ መላ የተባለው እንዲሁ ለማጋነን አለ፣ እውነትም ለአንድ ነገር መላ የሚያገኙ እውነትም አንድ ጉዳይ ሲኖር ቀድመው የሚገኙ አሁን ቅድሚያ ነጥራ ማን አለ ብለን በምናፈላልግበት ጊዜ ቀዳሚ ሆነው በህሌናችን የማይጠቁ ሰው ስለሆኑ፣ ይህ ትክክል አይደለም የምትሉ ሰዎች ካሉ ተከራከሩ እንነጋገርበታለን። ወይም የተሻለ ቅድሚያ የሚሰጠው ሰው አለ ካላችሁ ልማምጡ። እዛ ነው ታላቁ ሞላ በቀለ ወይም ጋሼ መላ የሚል የክብር ማዕረግ አንድ ደረጃ ከፍ አድርገን ይሰጣል። እሳቸውም ተቀብለዋል። ስለዚህ ይህን ፕሮግራም በፕሮግራም በኢንተርቪው እናዘጋጃለን። በርሳቸው ስላልተመቻቸው እስካሁን አልተነጋገርን። በሂደት ግን እናቀርባቸዋለን ማለት ነው እና ታላቁ ጎላ በቀለ ወይም አባመላ ወይም ጋሸ መላ የገጠሙትን ግጥም ደግሞ እንደሚከተለው አነብላችኋለሁ። እድሜና መስታወት ይላል። እድሜ መስታወት ከቀን እስከ ሌት ከዓመት እስከ ዓመት ልደት እስከ ሞት መቼ ማትበጠስ ብትከሳም እውነት አረጋ ሚዲያ በሕይወት ዘመኔ ለሰራሁት ስራ ለምስኪን ወገኔ ትልቅ ስም የሰየመው ለእኔ ትናንትና የክብር ካባ ዛሬ የስም ለውጥ ዘገባ ያም ትልቅነት ሞላ ዘግሬት ዘንግን ከጭራ ጋር ካባውን ደርቤ ከተማ ሲወጣ ሰዎቹ ይላሉ ቀኝ ጌታ ተሰማ ያ በዚያ መጣ ያረጋ ካሳ ሚዲያ የሞላበት ክብር አንድነት ዘማሪ ሰላምና ፍቅር ተራመድ ለስራ አንተ የሰላም በር ሁሉን የሚያሳይ እድሜ መስታወት መቼም አትበጠስ ብትከሳም እውነት። ምን ነው ስለዚህ እውነት ምን ጊዜም ቢሆን ብትከሳም ብትደበቅም ጊዜዋን ጠብቃ መውጣቷ አይቀርም የሚል ይህ መነሻው እንግዲህ ታላቁ ሞላ በቀለ ወይም አባ ማን ማን ነው? ጋሸመ መላ የሚሰጠውን ክብር ስንሰጥ ከተቀበሉ በኋላ የሰጡን መልስ እናመሰግናቸዋለን። ታላቁ ሙላ በከረ ወይም አባ መላ አረጋ ካሳ ደግሞ ይህንን ግጥም መነሻ አድርጎ ደግሞ እንደሚከተለውን ግጥም ጻፈላቸው ማለት ነው። ምክንያቱም ብዙ ተደጋጋሚ ግጥም ግጥም ግጥም በሚጻፍበት ጊዜ እንዴ ለምን እኔ ሳልጽፍም በሚል ነው አረገ ካሳ የገጠመው። በነገራችን ላይ ያረጋ ካሰብ በተለያዩ ቦታዎችን ግጥም ይሞክር ነበረ። ደንበጫም እያለ አንድ ግጥም ለማወዳደር ወይም መምህራን ጉባኤ ወይም መምህራን አመታዊ መምህራን ስብሰባ ላይ በሚደረግ ስብሰባ ለይቀር የሚችል ግጥም ጽፋችሁ ጻፉ ተብሎ ደንበጫው ጨረቃ እያለው ልኬ እኔ ተመርቶ በነገራችን ላይ እንዲቀርብ ተደርጓል። በቪዲዮም ተቀርጾ ቁጭ ብዬን የሚያየውት ነበር እና ስለዚህ እንዲሁ በድፍረት እንዲሁ በድፍረት እሞክራለሁ ግጥም እሞክራለሁ እንዲህ በድፍረት ሲጠብቅም ሲላላ እንዲመታ ቤት ብዬ ደግሞ ገጥሜ የነበረ ማለት ነው። ከታላቁ እንግዲህ ለጋሽ ሞላ በቀለ ወይም ታላቁ ሞላ በቀለ የተሰጠው የመልስ ግጥም ደግሞ የሚከተለው ነው። ከውቁ የታሪክ ና የጂኦግራፊ ተማሪ ከጀግናው ከታሪክ መምህር፣ ከዲፕሎማት እና ከአረጋ ካሳ ሚዲያ መስራችና አዘጋጅ ለታላቁ ሙላ በቀለ ጋሽ መላ እግዚአብሔር እንዲሰጠው ጨምሮ ጨማምሮ፣ ድሜን ከጤና ደግሞ አስበልቶ አስበልጦ፣ ከዛሬና ከድሮ እንዲሰምርለት ቀሪ ህይወቱ ና ምሩ። ግርማ ሞገሳችን ለኛ ግርማ ሞገሳችን ለኛ እውነቱን ካወቅንበት፣ ተሸፋፍናት ቀርም እንዲሉ እውነትና ንጋት፣ ተሸፍናት ቀርም እንዲሉ እውነትና ንጋት በጣሪ የሰራው መለሎ ሸበላ ስሙ ተከበረ የበቀለው ሞላ፣ የሚል መልስ ተጽፎለበዜማ እንዲም ተሰርቶለታል። ይገር ሌላ ደግሞ ይችን ግጥምን ብሎ ነው የጻፈልኝ፣ የቀሪ የህይወት ዘመን የክብር ማስታወሻ ሆኖ ይቀመጣል የሚል መልሰጥቶ ረ ይህም ተቀባይነት ያግኝተዋል ማለት ነው። ትችላለሁ ወይ አንተ ግጥም ትሞክራለሁ ወይ ብሎ ሲለኝ፣ ደግሞ ቅድም የነገርኳትን ነው የጻፍኩለት ግጥም ሞክራለሁ፣ እንዲሁ በድፍረት ሲጠብቅም ሲላላም እንዲመታ ቤት ብዬ ጻፍኩለት ማለት ነው እና ለዚች ደግሞ ምላሽ መልስ ጻፈ። ታላቅ ሙላ በከለ፣ እጅግ የሚመቸኝኛ ውላንሳ፣ ስሙ በታሪክ ገና የሚወሳ በሚሰራቸው ያለው አበሳ በእውቀት ገንዘቡ ምንም አይሳሳ የአፍሪካ ቀን አረጋ ካሳ በባህር ማዶ መጣ ያገሳ የሚል ነው። ታላቁ ሞላ በቀለ የጻፈው ጽሑፍ ነው። ሌላ ደግሞ ታላቁ ሞላ በቀለ የጻፈው ግጥም አለ እንደሚከተለው እሷንም አቀርባታለሁ። የሰላምና የፍቅር ሰገነት የአንድነትና የመከባበር መሰረት ያረጋ ካሳ ሚዲያ አሁንም ወደፊት ታዳጊ ሚዲያ እንደ ንብ ታታሪ፣ ትንሹን ትልቁን ሁሉንም አክባሪ፣ የጀግና ሚዲያ ለዘላለም ኑሪ። የሚል እንኳን ለብርሃነ ለብርሃነ ትንሣኤ በሰላም አደረሰን ይልና ደግሞ ሞቅ ሞቅ ቀዝቀዝ፣ እናድርገው አይቀዝቅዝ ቤታችን፣ ለሰው ተርፋለን እንኳን ለራሳችን፣ ፈጣሪ ያድርግልን ሰላም ለሁላችን የሚል ግጥም ደግሞ ገጥሞልናል ማለት ነው ወይም ልናል ማለት ነው። በነገራችን ላይ ታላቁ ሞላ በቀለ ወይም ጋሽ መላ ግጥምም ሙዚቃም ይሞክር እንደነበረ እና በዳንግላ በነበረው የኪነት ቡድን ይሳተፍ እንደነበረ እና የወርቅ ሜዳሊያ ወይም የወርቅ ሰዓት በዘመኑ እንደተሸለሙ እንግዲህ በተለያዩ ሚዲያዎች ላይ ሲገልጽ ሰምተናል። ስለዚህ አሁን አሁን እኔ ቁጭ ብዬ ሳስብ ኢቨን መምህርነት ስለሚወድ መምህርነት ላይ ቀረ። ከዚያ በላይ ሊሄድ የሚችል ሰው እንደነበረ የሚታይ በተለይ ለምሳሌ በተለያዩ መድረኮች ላይ ሲናገር የአንደበቱ መድረክ አስተዋወቅ ሊሆን ይችላል ወይም አድቨርታይዝመንት መስራት የሚችል ሰው ሊሆን ይችል ነበረ ብዬ አስባለሁ እና ኢቨን ከመምህርነት በላይ ሊሄድ ሊሄድ የሚያችል አቅም እንደነበረው ነው የሚታየኝ። ዞሮ ዞሮ ግን ላለፉት አርባ ዓመታት በመምህርነት በሱፐርቫይዘርነት እና በእርስ መምህርነት ሀገራችን፣ አካባቢያችን ስላገለገሉ እጅግ በጣም እናመሰግናለን። ነገር ግን የሚገባቸውን ክብር ለታላላቆቹ መምህራን እንዳልሰጠን እኔ ይሰማኛል። በተለያዩ ጉዳዮች ላይ ማንች ያለው እና ይብን ከዚህ በፊት ረጅም ዘመናት በርስ መምህርነት አገልግለው በቅርቡ ወደ ላለ ሴክተር ይሄዱ ታላላቅ መምህራን ነበሩ። አሁን በቅርቡ ጡረታ የወጡ ሰዎች ነበሩ። እነ ጋሽ እርጋለም እነ ጋሽ ሞላ ኢብን ባለፈው ለካ ሃይስኩል የተደረገው ፕሮግራም ራሱ የአንክሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ያደረገው ፕሮግራም እንጂ የወረዳ ወይም ህዝቡ የተሳተፈበት ነበር የመሰለኝ አይደለም። ማለት እና እነዚህ ታላላቅ ሰዎችን ለምንድን ነው ማክበር ያልቻልን? እንዲያውም አንዳንድ ሰዎች ይብን እነ ጋሽ ምናሉ እነ ጋሽ ዳኜ ነመሰነት እየመሰለች እነ ጋሽ ጥላሁን እነ ጋሽ ካሴ ሌሎችም መምህራን ራሱ ምንም እንኳ ስራቸውን ቢለቁም ወደ ወደ ወደ ጥሮታ በሚወጡ ጊዜ አድባራቶቻችን ናቸው፣ ሞገሶቻችን ናቸው። አካባቢው ትምህርት ጽፈት ቤትም ሆነ ሌሎች ሴክተር መስሪያ ቤቶች ወረዳ ወረዳ አስተዳደሩ እነዚህን ሰዎች ማክበር ነበረበት የሚል አስተያየት እየቀረበ ነው ያለው እና እነዚህ ሰዎች ታላለቅ ናቸው፣ ባለውለታ አላቸው ድሮ ድሮ በሆነ በሆነ ነገር ባለማድረጋችን አካባቢያችን ተረግመዋል። እንዲህ እንዲ አይነት ነገር ነው ፍራቻ ማለ አይደለ። እነዚህ ሰዎችስ ቢሆን ታላላቆቻችን አይደሉም። ባለማክበራችን ማይረግሙን ይመስላቸዋል። ለምንድን ነው ዝም ያልነው? ትምህርት ጽሕፈት ቤት ኃላፊ የነበርን ሰዎች ከተወሰኑ ሰዎች በስተቀር እኮ አብዛኛዎቹ መምህር የነበርነ ወይ እነሱ ተማሪዎችን አለበለዚያ ደግሞ ከትምህርት ጽሕፈት ቤት የነበሩ ሰዎች አይደሉም። ዋና ዋና አስተዳዳሪ ሆነው ሰው አብዛኛዎቹ ጊዜ ያነበሩት ከአንድ ወይም ከሁለት ሰዎች በስተቀር ለምንድን ነው እንደዚህ ጭራሽ ወቅ ችላ ያላቸው? ለምንድን ነው እንደ ተናናቅ? ነው ስነግራችሁም አሰሙ ወይ አላሰባችሁም? ወይ ሲነገራችሁ ማሳሰብ ሲሰጣችሁም ደግሞ አታስሙ ወይም አልተቀበላችሁም። ይህ በጣም ትክክል አይደለም። እነ ሰዎች ይረግሟችኋል። ዛሬ ለነገ በጣም ከባድ ይሆናል። ለልጅ ልጅ የሚተር እርግማ እንዳይሆን ጥንቃቄ ና ሜሰዎች እናክብራለን። ወደ አስተዳደር ትምህርት ጽሕፈት ቤት ተነጋግራቸው እነዚህ ሰዎች አክብሯቸው፣ ቁራቸው ወረቀት ነው ተሰጧቸው። ምንም የተለየ ነገር የለውም። ስለዚህ ይህን ለማንሳት ነው። ጋሽር ጋር በይፋ ባለፈው ወቅት ተናግሯል። ወቅሷቸዋን ቅሬት አለው። ግን ለምን አሰቡ? ለምን ነው ማሰቡ? ምንድነው ችግሩ? እንዴ አረ በጣም ነው። ስለዚህ እሱን ደጋግመን እያነሳን ነው። ለመውቀስ አይደለም መከባበር አለብን ከሚል ነውና እሱ የምታደርጉት ነው ነው። ለጊዜው ያሉን ግጥሞቻችን እነዚህ ናቸው። እነዚህን እናቀርብና ሌላ ጊዜ ደግሞ ሌሎችን እናቀርባለን ማለት ነው። ይህንን ግጥሞችን ጽፋችሁ ያቀረባችሁልን ኢንስትራክተር በተግባ መምር ሰው እና ታላቁን ብላ በቀለ እጅግ በጣም እናመሰግናችኋል። መከባበር መሞጋገስ፣ መወዳደስ ያሳድጋል እንጂ ምንም ያሳፍር ነገር የለውም። እና አረጋ ካሳ ሚዲያን በተለያዩ መንገዶች አክብራቸኋቸው በጣም አመሰግናለሁ። እናቴ የምችል አመስግናቸው በጣም አመሰግናለሁ። በሌላ ጊዜ ደግሞ በሌሎች ግጥሞቻችን እንገናኛለን እና አሁን እንግዲህ ለአንዳንድ ሰዎች ለአንዳንድ ሰዎች አንዳንድ ጻፊዎች ደግሞ ኢቨን ለአንዳንድ ሰዎች ባዮግራፊም እየሰሩ ነው እየጻፉ ነው እነሱን ደግሞ ሲያልፉ በሚዲያ በኩል እንዲተላለፉ እናደረጋለን ማለት ነው። ብዙ ስራዎች አሉ። በነገራችን ላይ በዚያም በዚህ ሁላችንም የተወጠረ ጊዜ ስላለን እንጂ ብዙ ነገሮችን ማቅረብ እንችላለን። ጊዜ ወይም ስራ ማን ነው? ስራ ስለጠፋ አይደለም። አንዳንዶች ከመስመሩ ለማስወጣት የሚሽለኮለኩ ሰዎች ቢኖሩም ከመስመሩ ማንም ከወጣንበት ከወጣንበት አየር ማንም አያወርደንም እያለ እንሄዳለን፣ አካባቢያችን እናገለግላለን። የሚሽለኮለኩ ሰዎች እንደ ተሽክለኮለኩ ይቀራሉ፣ የትም አይደርሱም። ስለዚህ እጅግ በጣም አመሰግናለሁ። ጋሽ ሙላ ወይም ማነው ታላቁ ሙላ በቀለ ወይም ጋሽ መላ መምህር በተግባር ኢንስትራክ በተግባር እና ሰውነት መምህር ሰውነት በዚህ ፕሮግራም ላይ ስለተሳተፋችሁ እጅግ በጣም እናመሰግናለን። የመምህራን ደሞዝም ይጨምራል ብለን ገምታለን። ይሄ ግጥምን በጣም ወሳኝና መልክ የሚያስተላልፍ ነው። ኢቨን ለአካባቢው ብቻ ሳይሆን በአገር አቀፍ ደረጃ ይሄ ግጥም ታዋቂነትን አገኝቶ እውቅና አገኝቶ ለሁሉም ክብርና ሞገስ የሚያገኝ ግጥም ይመስለኛል። ምክንያቱም የመምህርን ልፋት የመምህርን ጥረትና የጎደለውን ጎደሉ ነገር ቁልጭ አድርጎ የሚያሳይ ስለሆነ እናመሰግናቸዋለን ማለት ነው። ሰላም።